ሰላም የዩቲዩብ ተከታታዮቼ፣ ዛሬ እንደተለመደ እናንተ ነኝ የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደል ዐይነኝ እንድትከታተሉኝ ጋብዣችኋለሁ። ህልሞቻችሁ እንዲፈታ እምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮቹ ስለያዝም ያው በማፍጠኛ አይዋቸው ሶስት ቪዲዮ ደግሞ ሼር አርጋችሁ ምናልባት ካልተፈታም ነው አልተፈታም ካላችሁ ስር ህልሙ ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ኪያ በህልም የሆነ ህፃን ልጅ አቅፌ ባህር ዳር ሁለት የተደራረቡ እባብ እግሬ ነደፈኝ፣ እና አንድ ጎረቤቴ የሻይ ብርጭቆ ሰብራብኝ እየሮጠች ወደ ቤቷ ሄደች። ሌላ ልታመጣ ይመስለኛል። ሰበረች ብሽ እያሉ ያሳዩኛል። እሺ ህፃን ልጅ የሚያመላክተው መንፈስ ቅዱስን ሲሳይን ያመላክታል ጥሩ ነው ህፃን ልጅ ግን እባብ መነደፍ ትንሽ ጥሩ አይደለም እባብ ሴጣንን ስለሆነ የሚያመላክተው በደንብ መጸለይ ያስፈልጋል ጸሎት አድርጊ በደንብ እባብ ሴጣንን የሚያመላክተው ሌላኛው ደግሞ እቃ ሲሰበርም ጥሩ አይደለም እቃ ያው ሰውን ስለሆነ የሚያመላክተው ማለት ነው በደንብ ጸሎት ማድረግ ያስፈልጋል ክፉን ለም ደኩልንም ላይ ጸሎት አድርጊ። ምህረት የጨርቅ ሰፊ መኪና ማየት ምንድን ነው በህልም? ሌላ ደግሞ አንድ ሴት የሆነ ፎርም ደብዳቤ ነገር ትሰጠኝና ወደሆነ ወደ ሆነ ሰው ልካ ልካኝ፣ የጨርቅ ሰፊ መኪና ናት። እዛ ደግሞ ትቀበለኝና ፎርሙን ደብዳቤው አይታ ከዛ ቃለ መሀላ ነገር ታስገባኛለች። እኔም ቃል ገብቼ ከዛ ፈረመችልን ከዛ፣ ሌላ ወንድ ጠይም ነበር፣ የጨርቅ ሰፊ ነው እሱ፣ አምጭው ብሎ ፈረመልኝ። እሺ፣ ያው ደብዳቤው ምንድን ነው የሚለው አንበሸዋል? ውል ምናምን አይደለም አይደል? ይህ ደብዳቤ ነው። ውል ከሆነ ጥሩ አይደለም። ክፎንልም ደጉልም ብለሽ በደንብ ጸሎት አድርጊ። አምላክ ጊዮርጊስ ስርዳይ ብለሽ ጸሎት አድርጊ። ደብዳቤ ግን ከሆነ ለአንቺ መልእክት ነው ማለት ነው ያቺ ሴት መልእክት ነው ካነበብሹ ማለት ነው። ያቺ ሴት ቀይ ወይም ጠይም ከሆነች በመቤት ትመሰላለች። ያጫማ ምን ልብስ የሚሰፋው ሰው ደግሞ ጠይም ከሆነ ጠይም ነው ያልሽኝ። እሺ ቅዱስ ገብርኤል ነው ያመላክትሻል። ያው ካነበብሹ ደግሞ ለአንቺ መልእክት ነው። ያንን ነው የሚያመላክትሽ። ውል ከሆነ ግን ያዋሳው እዚህ ጋር ኮመንት ላይ ያው ክፉ ህልም ደጉ ህልም ላይ ሳሉት አድርጌ ውል ትንሽ ጥሩ ስላልሆነ ማለት ነው። ሌላ ግን ደብዳቤ ከሆነ ያው መልእክት ነው። ፊፊ ተሾመ ሰላም መቅዲ፣ ዛሬ የሚደብር ህልም አያየው። እኔ ሴት ነኝ በህልም የወንድ ብልት ያለኝ ይመስለኛል። እኔ በሱ አንድ ወንዶቹ ግን ቁጭ ብሎ ቁጭ ብዬ ሽንቴን ስሸና ቁጭ ብዬ ሽንቴ ስሸና አየው። ከዛ ነቃው። ቀኑን ሙሉ ሲቀፈይ ነው የዋልኩ። ድሮ አያቴ ፍቺው አይነ ጥላ ነው ትል ነበረ። አንቺስ በምን ትፈችዋለች? ቴንክስ ዲር። አዎ ይሄ አይነ ጥላም ነው። እንደዛ ነው። እና ጸሎት አድርጊ፣ ጸሎት አድርጊ። ያው ይሄ ወንድ ወይም ሴት እንደዚህ እንትን ሆኖ ማየት እንትን አይደለም፣ አይነ ጥላ እንዳለ ነው የሚያመላክትሽ። ያው እንዳሉሽ እንደዛ ነው እና ጸሎት አድርጊ በደንብ። ሽንቲን ስሸና ሽንት እንኳን መሽናት ጥሩ ነው፣ ከበሽታ መገላገል ነው የሚያመላክትሽ። ሽንት ቁጭ ብለሽ ነው ስሸኝ። ያው ሽንት መሽናት ከበሽታ መገላገል፣ የገቢ መስፋፋትን ያመላክታል። ግን ይሄ እያየሽው ነገር አይነ ጥላ ነው ነው እንደዛ ነው የሚያመላክትሽ። እና በደንብ ጸሎት ማድረግ ይኖርብሻል። ያንን ነው ቃል ኪዳን። ሰላም መቅዲዬ፣ እንደት ነሽ? እግዚአብሔር ይመስገን። በህል መቅዲ ቤት የሚከራዩ ሴቱ ትልቅ ጥቅል ጎመን አምጥተው ሲሰጡኝ ያየው፣ ምንድነው መቅዲዬ? ጎመን ሳይሆን ጥቅል ጎመን ነው አይደል? እሱ ቆንጆ ነው ጥቅል ጎመኑ በጣም ቆንጆ ነው የሆነ ጥሩ ነገር እንደሚመጣ የሚያመላክትሽ ነው። ጥቅል ጎመኑ ጎመን ከሆነ ነው ጥሩ የማይሆን እና መልካም ነው ይሄ። ኬፍስ ጤና ይስጥልኝ እህቴ። በህልሙ አራት ብርጭቆ ለሴት ለመስጠት አለሚ ነበር ግን ተጸጽቼ አልሰጠኋትም። ለሴት ለመስጠት ብርጭቆ ሰው ብርጭቆ ሰው ነው የሚያመላክተው። እቃ በአጠቃላይ ሰው ነው ብርጭቆ እንደዚያው ያው ያው ነው። ቤተልሔም መቅዲ እንደነሽ በህልም በህይወት የሌለች አያት ቤት ትመጣና እኔ ደግሞ ወንድሜ አመት ይመስለኛል ምግብ ልሰራለት አመት ምንድን ነው? እየመጣ ነው ለማለት ፈልገሽ ነው። ምግብ ልሰራለት እየተዘጋጀው ነበር። ከዛ የአክስቴ ልጅ ድንገት ትመስላለች። ከዛ አያቴ ትነካካታለች። ከዛ በጣም ሙቀትሽ ጨምሯል ብላ አልጋ ላይ ታስተኛታለች። ከዛ በውሃ ከነ ልብሷ ትነክራታለች። እኔ ደግሞ ይበርዳታል እያልኩኝ አስባለሁ። ምንድን ነው? እሺ፣ የሙት ሰው ሲጎበኝ ጥሩ ነው። ሙታን ሲጎበኝ መልካም ነገር ወደ ቤታችን እንዲመጣ እንደሆነ የሚያመላክት። ሁለተኛ ደግሞ ዝክር ዘክረላቸው። ያንን ነው የሚያመላክት። ውሃ፣ እህል ውሃንም ነው። ምግብ መስራት ጥሩ ነው፣ በረከት ነው። ምግብ ሴሌብሪቲ ሰላም መቅዲ። በህልም በጣም ሰፊ ጎድጓዳው ውስጥ ጎርፍ ሲሄድ አየው እና መሻገር አቃተኝ። ዙሪያው በጉድጓድ ተከቦ ጎርፉ መሻገር በጣም ቀጭን መንገድ አግኝቼ ሰው በዛ ሲያሻግር አየሁ እና፣ እኔ ሌላ ደግሞ በጋሪ ፈረስ ወደ ዳመና ይሄ ተፈቷል ይመስለኛል። ጎርፍ የደፈረሰ ውሃ በአጠቃላይ ግጭት አለመግባባትን ነው የሚያመላክተው፣ ጥሩ አይደለም። በቀጭን መንገድ ሰው ሲያሻግር ማየትሽ ቆንጆ ነው። እግዚአብሔር መንገድን ነው የሚያመላክተው። ቀጭም መንገድ በጣም ጥሩ ነው። ያንን ነው የሚያመላክተው። አላዛር ሰላም መግዴ በህን ዳግ ይሄም ተፈቷል። ዳገት ደረጃ እሺ፣ ይሄም ተፈቷል። ክብሮ ሰላም መቅዲ በህልም ድቅድቅ ባለ ጫካ ብዙ ከብቶች እጠብቃለሁ። ብትደጋም ቀን ነው ያየሁት። ምንድን ነው ፍችልኝ ባክሽ። አዳታልፍኝ ፊል መቅዲ እሺ፣ አንደኛ ጫካ ህዝብን ነው የሚያመላክተው፣ ህዝብን ነው። ከብት ምን አይነት ከብት? በሬ ምናምን ከሆነ ጥሩ አይደለም። በሬ አጋን እንት ነው። ላም ከሆነ ግን ቆንጆ ነው። ሀና ብዙ አለፍሽኝ። ደግሞ መግደ አንደኛ ነው የምጽፍልሽ። አላልፍም እያየው አልፌ አይደለም። ኤፌች መግዴ እንዴት ነሽ? በህልም ተረከዜ ተሰነጣጥቋል፣ የውኝ ትንሽ ህመም አለው። ምንድን ነው መግደ ፍችልኝ። የሰው ሀገር ነው ያለሁት። እሺ ያው እግር ባዶ እግር ሆኖ ተረከስተ የሆነ ምቹ ያልሆነ ነገር ላይ እንዳትሆኝ ያው መጠንቀቅ መጸለይ ይኖርብሻል። ጸሎት በደንብ አድርጊ። ያንን ነው። ሀና መቅዲ ሰላም፣ እንዴት ነሽ? እናም ህልም ሰው ሀገር ነው። የሴትዩ ልጅ ደሞዝ ተሰጠኝ ትሰጠኛለች። ከዛ የኔ ደሞዝ እኮ በሩራል ነው እላታለው። በእነሱ ብር ነበር የሰጠችኝ። እናም ታዋቂ ሰው ጋር ማየት፣ ከዛ የአንገት ወርቅ ከመሬት አገኘ ቦርሳ ውስጥ ከተትኩኝ ምን ይሆን መግ፣ ሁሉን ንገርኝ። እሺ፣ አንደኛ ብር ብር ነው፣ ሲሳይ ነው፣ ብር ብር ነው የሚያመላክትሽ፣ ቆንጆ ነው። ሌላኛው ደግሞ ታዋቂ ሰው ማየት መጪ በህይወትሽ ጥሩ መልካም ነገር እንዳለ የሚያመላክትሽ ነው። ጥሩ ለውጥ፣ ጥሩ ስኬት እንዳለ የሚያመላክትሽ ነው። ታዋቂ ሰው ጋር ማየት ነው ማስብ ማለት ነው። ሌላኛው ደግሞ ወርቅ ልጅን ነው የሚያመላክተው። ልጅ ነው ወርቅ። ያንን ነው የሚያመላክትሽ። ባልጠበቅሽው ባላሰብሽው ድንገት ያው ልጅ ማግኘት ያመላክ ቢውቲ የሚመቅዲ ሰላም ነው፣ እግዚአብሔር ይመስገን። ከብቶች የሚበሉት እሾህ ያለው ቁልቋል ወደ እንጀራ ተቀይሮ ከሆነ ሰው ጋር ሁኚ ስበላየው፣ ምንድነው መቅዲ? እሺ፣ ያው እንጀራ እንጀራ በረከትን ነው የሚያመላክተው፣ ስራ ነው የሚያመላክተው። ቆንጆ ነው። አንቺም ያው ቁልቋል ነው ተቀይሮ ወደ እንጀራ። አይመችም ጥሩ አይሆንም የተባለን ለአንቺ ደግሞ ጥሩ የገቢ ምንጭሽ የሚሆን ነገር እንዳለ ነው የሚያመላክትሽ። ጥሩ ነው። ሃይማኖት ሰላም መቅዲ። እኔ የመንግስት ሰራተኛ ነኝ። የምን መላለስበት ሰማያዊ ባስ በብርሃን ተሞልቶ ሮጬ ገብቼ ሲሄዳየው ምን ይሆን? ቆንጆ ነው። በብርሃን የተሞላ ነገር በጣም ቆንጆ ነው። የእግዚአብሔር ፀጋ እንዳለ በህይወትሽም ያመላክትሽ ነው። ያው መኪና ህይወትን ከመምራት ጋር የተያዘ ነው እና ደግሞ ባስም የምኞት መሳካት፣ ሮጥሽ ነው ስገባ ያየሹ በጣም ቆንጆ ነው። ብርሃን ያለው በአጠቃላይ መልካም ነገር ነው የሚያመላክትሽ። በጣም ቆንጆ ነው። እንደ ተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክሽ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮች ሲረዝም በማፍጠኛ ያዋጣው ለዛ፣ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ